ሉሻ ዬ ግን ማለት ነው ወንዶቹን እንደው ኬት ኬት ነው እየፈለቀች? እነዚህ የመሰሉ ሸበላዎች ወንዶች ኬት ኬት ነው የምታገኛቸው? ግን ዋናው ነገር ማለት ነው ቤተሰቦች የዛሬ ሄሉ የእውነት ለመናገር ልክ አልሰራችሁም፣ ስህተት ነው የሰራችሁ ምክንያቱም ደግሞ ፍቅር ማለት እንደዚህ አይደለም። ፍቅር ማለት መበሻሸቅ አይደለም፣ ቤተሰቦች ተራ በተራ ስህተት መስራት አይደለም። በነገራችን ላይ ማለት ነው ያ ሁሉ ረጅም ክፍተት የተፈጠረው በልዩ አይደለ ልዩ አርባ ምንጭ መጣች ተብሎን አይደል? ሶስተኛ ወገን ማለት ነው እና በእርግጥ አቃለሁ አስረግጬ የምነግራችሁ ሴሉ እንደዚ አይነት ልክስክስሴት አይደለችም። ያብን ለማስቀናት የሄደችበት መንገድ ነው ዛሬ የመጣችው ልጅ ማለት ነው። ግን ቢሆንም ልክ አይደለም። እኔ ፍቅር እንደዚህ አይደለም፣ እውነት ነው የምላችው። ምክንያቱም ፍቅር ማለት ከምትወዱት ሰው ጋር አለመግባባት የሆነ አላግባባላችሁ ነገር ክፍተት ሲኖር ሁለቱም ለራሳቸው ጊዜ ወስደው ስህተታቸውን እየፈለጉ እያረሙ ስህተታቸውን ማስተካከል ወደረሳቸው መመለስ ነው እንጂ ያንን ሰው ለማስቀናት ብሎ ሌላ ሰው ይዞ ማምጣት፣ ያንን ሰው ማብሸቅ፣ ይሄ የበለጠ ክፍተት እየፈጠረ ኃይል እየጨመረ ነው የሚሄደው ብዬ ነው ማስበውና፣ ዛሬ እንግዲህ ያብሰራ እንግዲህ ከነኩሩ ጋ። ልዩ ጋር ሆነው እንግዲህ ከሄሉ ወንድም ጋር ሄሉዬን እንግዲህ አጥፍቻለሁ። ጥፋቱ አሁን የገባኝ በፊትም ልውልን አስቀይሜው ሆ ነበረ። ልውል እንግዲህ እንደገባኝም እንደነገረኝም አሁን እንደገባኝ ከሆነ ልውል ለሄሉ ምርጥ ጓደኛ እንደሆነ በደንብ ተረድቸዋለሁ። ዛሬ እሱም ይገኝ ነበር፣ ግን ስላልተመቸው አልተገኘውም በማለት እንግዲህ ያው የጥፋተኝነት ስሜት ተሰምቶት ይመስለኛል። ያ በእርግጥ እኔ ያቡናውን ላይ ከብደኛ፣ ግን ቢሆንም የጥፋተኝነት ስሜት ተሰምቶት እንግዲህ ሄሉዬን አበባ፣ ቆንጆ አበባ ገዝቶ ከወንድም ዋጋ በቃ ያለውንም ጥፋቱን ተናግሮ የነበረውንም ክፍተቶች ተናግሮ እንግዲህ ሄሉን ይቅርታ ለመጠየቅ ነበረ እንግዲህ ከወንድም ዋጋም ከክሮ ጋር ከልዩ ጋር ሆነው የተገናኙት ማለት ነው። ሄሉ ግን የመጣቸው አውቀንን ያላየውም ፖስት ያደረገችው አንድን ልጅ ያው ሸበላ ያልኳችሁ መግቢያ ላይ ኬት ኬት እንደምታገኛቸው ወንዶችን አላቅም። የእውነት ጓደኞቿ ራሱ ወንዶች ያማምራሉ ነህ ለመናገር ሄሉ ወንዶ ጓደኞች ወንዶቹ የእውነት ያማምራሉ። ኬት ኬት እንደምትፈለቅቃቸው ና እንግዲህ ገጭ ብላ ዝንጥፋ ብላ እንግዲህ ከልጁ ጋር የመጣችሁ ገና ከመኪናው ስትወርድ ራሱ ሳቅሳቅ ብሏታል። ውሸት እንደሆነ እኮ ያስታውቃል። ውሸት እንደሆነና ያው እልህ ስለያዛት ያብን ለማናደድ ያረገችው ነገር እንደሆነ ሄሉ አትችልበትም። በነገራችን ከመኪናው ራሱ አይታችኋት ከሆነ ልብ ብላችሁ ከመኪና ስትወርድ ራሱ እየሳቀች ነበረ እየወረደችው ና፣ ያው ያብ እንግዲህ ያዙኝ ልቀቁኝ ብሎ ነበር። እንዴት እኔ ፊት ዛሬ ስትለጣጠፍ ያለሽ መጀመሪያ የተደረገ መጀመሪያ ያቅደሽ ያስቀመጥሽው ሰው ቢሆን ነው እንጂ በአንድ ጊዜ ወደ ሌላ ህይወት አትጅም። እኔ እሱማ መጀመሪያ መግቢያ ላይ እናፍቃኛለች ሁሉ ሲል ነበር። በአንድ ቀን ማለት ነው። አያብ ትናንትና አብራችሁ መታችሁ አልነበር? እንዴት ተጣልታችሁ ብትለያዩም እኮ አብራችሁ ነበራችሁና በነገራችን ላይ ማለት ነው፣ ልዩ በዚህ አጋጣሚ ጎበዝ ሆናለች። ስለምትወድ ስለምታፈቅረ አንተን ለማስቀናት አንተን ለማናደድ ያደረገችው ነገር ነው እንጂ ሄሉ እንደዚህ አታደርግም ብላ ዛሬ በአንድ ቦታ ስትመሰክርላት ልዩ ሰማ። ጎበዝ ሆናለች። ለካ የሰው ልጅ ጊዜ ቀይረዋል የሚባለው ነገር እውነት ነው። የእውነቴ ነው ብላችሁ ቤተሰቦች፣ ና ልዩ እንዲህ ተቀይራ ሳያት አንተን ለማናደድ ነው ያብይ፣ አንተን ለማታፈቅራለች ትወዳለች እንጂ ትክክል እውነት እያደረገችው አይደለም፣ ተረጋጋ ብላ እንደ ቦታው እነዚህን ቃል ስሰማ ገረመኝ ማለት ነውና፣ ሄሉ የእውነት ኮሜንቶችም ያው ልክ አይደለሽም ተሳስተሻ እያላችሁ ነው። በትክክል እኔም ደግፋችኋለሁ። እግዚአብሔርን ዛሬ የሄደችበት መንገድ ልክ አይደለም። ፍቅር የፍክክር አይደለም። ፍቅር ተራ በተራ መበሻሸቂ አይደለም። ፍቅር መሸነፍ ነው። ሄሉዬ በፊት ተሸንፈሽ ተንበርክከሽነታል። ካልሆነ ብቻሽን መተሽ ማይሆን ከሆነ አይሆን ነው እንጂ ይሄ ብሽሽቅ ነገር በኋላ ዙሩን እያከረረው የበለጠ ያው እየወደርሹ እንዳትለዩ ነው። በእርግጥ ያው ብቻ ከባድ ነው። አሁን ላይ ብዙ መናገር አልፈልግም። ቤተሰቦች ግን አሁን መናገር ምፈልገው ሄኑ ዛሬ ትክክል አልሰራቸው ትክክል አልሰራቸው በጥቅሉ ማለት ነው፣ ስህተት ነው። ከሌላ ሰው ጋር መቶ ህይወት ይቀጥላል ማለት ልክ አደለም። ከያብ ጋ እንኳን እስከ መጨረሻው ብትለያይ፣ እንደዚህ ፈጥነሽ አየር ላይ ፍቅር ግንኙነት ላይ አይገባም። አቃለው የእውነት አደለም ያብን ለማብሸቅ ነው ያብን ለማስቀናት የሄደችበት መንገድ ነው። ግን ቢሆንም ልክ አይደለም ብዬ ነው የማስበው። ልክ አይደለም ፍቅር መበሻሸቅ አይደለም። ፍቅር የምታስቀኘው ነገር አይደለም። በቃ ለራሳችሁ ጊዜ የሰጣችሁ አስበሽበት የሚሆንሽ ከሆነ ደግሞ ተወጇለች። ታስታውቂያለሽ እየሳቅሽ ከሆነ ከመኪና ራሱ የወረድሽ የጆካ ውሸት እንደሆነ እኮ ከመኪናው ራሱ ያስታውቅ አይችልበትም። ደንበ ነገራችን ላይ ሄሉ ማስመሰል አይችልበት አንተፈጠረችበትም። ምን ታደርጋላችሁ? ይሄ የዋና አፍቃሪ ልብ እኮ ማስመሰል አይችልም ና ከመኪና ስትወርድ አይታችኋት ከሆነ እየሳቀች ነበረ የወረደችው ማለት ነው። ለማንኛውም ማንኛውም ለማብሸቀያም ቢሆን ዛሬ ይዘሹ የመጣሹ ወንድ ግን ማለት ነው በር መዝጊያ ነው። በቃ በር መዝጊያ ኔ ኮ ኬት ኬት እንደምታገኛቸው የእውነት እና እንግዲህ ዋና ነጥብ የኔ የሄሉ ስህተት ነው እንጂ የታየኝ ትክክልናት ብዬ አላስብም። ትክክልና ብዬ አላስበም። ፍቅር መበሻሸቅ ያደለም፣ ተራ በተራ ያን ኮ ያንን ያህል ከአርባ ምንጭ እዚህ ድረስ የሰፋው ክፍተቱ ልዩ በመምጣት ሆና ሶስተኛ ወገን። ስለዛ በዚህ አጋጣሚ ያው እያ ስለተገለጠልህ ደስ ብሎኛል። ሉሌም ጥፋት የለበትም እሱ ምርጥ ጓደኛዋ ነው ብለህ ዛሬ በአንድ በት ስትመሰክርም ገረመኝ። እንደዚህ ሲገለጥላችሁና እርስ በር ስትሞጋገሱ፣ ስትመሰጋገኑ፣ ስትከባበሩ ደስ ይላል። የጠረጣሪ መጥፎ ነው። የሆነ ጥርጣሪ በሽታ ነው። በጣም መጥፎ ነው። አደጋ ነው እና ሄሉን ዛሬ የሰራሽው ስራ እኛ አልተቀበልንም። ኤክስ አርገነዋል። አንቀበልም እንደዚህ አይነት ነገር። ራስሽን አዳምጪ፣ ራስሽን አስቢ። የሆንሽ አሉ ያብ አይሆንሽም ወይ ሄሉ ብለሽ ከራስሽ ከተማከሪ ጊዜ ስጪ። ትክክለኛ ህይወት ከሆነ ያለበዛ ደግሞ እኛ ላይ ድራማ እየሰራችሁ ይሆናል ብዬ ነው የማስበው፤ እንጂ ሄሎ እንዲህ ባንዴ መቼም አላስብም ካልሆነ ብዬ ነው ያሰብኩት። ቤተሰቦች እና ሄሎዬ ማስተማሪያም ከሆነ ለራስ ጊዜ ሰጥቶ ራስን አዳምጦ ወደሚወዱት ወይም መመለስ ወይም ቆርጦ መወሰን ነው እንጂ የብሽሽቅ ፍቅር የለም፣ ተራ በተራ የቅናት ፍቅር የለም። እና ያብም ያው